በቁርአን ውስጥ ሁለት አይነት የሐምዛ አይነቶች አሉ። አንደኛው ሐምዘተል ቀጥዕ ሲባል ሁለተኛው ደግሞ ሐምዘተል ወስል ይባላል። ሐምዘተል ቀጥዕ የምትባለው እቺ የዓይን ፊደል ቁራጭ የምትመስሏ ፊደል ስትሆን በብዙ አይነት ቅርጽ ትመጣለች። ማለትም እንደዚሁ ብቻዋን ትመጣለች ወይም ከአሊፍ ከላይ፣ ከአሊፍ ከታች፣ ከወው ከላይ፣ ከያእ ከላይ ወይም ደግሞ በዚህ መልኩ ተቀምጣ ልናገኛት እንችላለን። ታዲያ በእነዚህ ሁሉ አቀማመጦቿ ተመሳሳይ ወይም ደግሞ አንድ አይነት የሆነ አነባብ የሚኖራት ሲሆን ልክ እንደ አ እናነባታለን። ይህ ደግሞ የቃል መጀመሪያም የቃል መጨረሻም የቃል መካከል ላይ ብትመጣም ተመሳሳይ ነው። ልክ እንደ አ እናነባታለን። ለምሳሌ አነኩም፣ አሽረክቱም፣ ሰአለ፣ ሳኢሉን፣ አአንቱም፣ አሸዱ

ቅርጿን ብንመለከት የአሊፍ ቅርጽ ኑሯት ከላዩዋ ላይ የሷድ ፊደል ቁራጭ የሚመስል ምልክት የተቀመጠባት ሲሆን፣ አነባባን በተመለከተ ደግሞ የቃል መጀመሪያ ላይ ስትመጣ ልክ እንደ ሀምዘት ልቀጥዕ በተመሳሳይ በአ ድምፅ ትነበባለች። ማለትም እቺ ሀምዘት ልወስል የቃል መጀመሪያ ላይ ስናገኛት ልክ እንደ ሀምዘት ልቀጥዕ በተመሳሳይ አ ኢ ኡ እያል እናነባታለን ማለት ነው። ለምሳሌ

ሙሉ በሙሉ የምትጠፋ ነው የሚሆነው። ለምሳሌ ይሄንን አንቀጽ ብንመለከት፣ እዚህ አንቀጽ ላይ ሁለት ሐምዘተል ወስል እናገኛለን። እቺ የመጀመሪያው ሐምዘተል ወስል አልሐምዱ ብለን ሐምዘ ሐምዛዋን አንብበናታል። ሆኖም እዚህኛው ላይ ግን የቃል መካከል ላይ ስለሆነ የምትመጣው አትነበብም ረቢልዓለሚን።

ጥያቄው ታዲያ እቺ ሀምዘ ተሎስል የቃል መጀመሪያ ላይ ስናገኛት በምን አይነት ሐረካ ወይም በምን አይነት አነባብ ነው የምናነባት የሚለው ነው። ምክንያቱም እዚ ላይ እንዳስተዋል ነው እቺ ሀምዘ ተሎስል ምንም አይነት ሐረካ ወይም ምልክት የላትም። ታዲያ እንዴት ነው በአ ወይም ኡ ወይም ኢ ብለን ልናነባት የምንችለው? የሆነ ህግ አለ ማለት ነው። እሱን ነው በአጭሩ የምንመለከተው። መርሃባ። እቺ ሀምዘ ተሎስል የቃል መጀመሪያ ላይ ስትመጣ ሶስት አይነት አነባብ አላት። አንደኛው እንደ ፈትሓ ወይም አ

አራሕማን ራሂም አነቢዩ አውላ ቢልሙእሚኒን ምን አንፍስህም። ስለዚህ እቺ ሃምዘተልወስል አል ሚለው ቃል ጋር ከመጣች እንደ ፈትሐ ወይም አብለን እናነባታለን ማለት ነው። ነገር ግን አል ሚለው ቃል ጋር ካልመጣች ወደ ሶስተኛው ፊደል ሓረካ እናመራለን። ምን ማለት ነው? የሶስተኛውን ፊደል ሐረካን እንመለከታለን። ይህ ደግሞ ወደ ሁለተኛው የአነባብ አይነት ያመራናል። እሱ ምንድን ነው? ሶስተኛው ፊደል ሐረካው ቦማ ከሆነ እሷን ልክ እንደ ቦማ ወይም ደግሞ ኡ ብለን እናነባታለን ማለት ነው። ለምሳሌ ኡሽዱድ፣ ኡዕቡዱ፣ ኡድኩሉ፣ ኡርኩብ ቢሪጅሊክ

ስለዚህ ሶስተኛው ፊደል ሐረካው ፈትሃ ወይም ከስራ ከሆነ እሷን ልክ እንደ ኢ ወይም ከስራ አድርገን እናነባታለን ማለት ነው። ሆኖም ይህ ህግ የማይሰራባቸው አምስት የአረበኛ ቃላቶች አሉ ቁርአን ላይ የሚገኘው። እነዚህ ቃላቶች ሶስተኛ ፊደላቸው ቦማ ቢሆንም ነገር ግን እነሱ ልክ እንደ ኢ ወይም ከስራ ነው የሚነበቡት። እነሱም ኢቱኒ፣ ኢቅቡ፣ ኢምሹ ኢብኑ ኤቱ የሚሉት ናቸው። እዚህ ላይ እንዳስተዋልነው እነዚህ አምስት ቃላቶች ሶስተኛ ፊደላቸው ቦማ ቢሆንም ነገር ግን ሐምዘት ሉስላቸው ግን ልክ እንደ ኢ ወይም ከስራ አድርገን ነው የምናነበው። በጥቅሉ እንግዲህ ሐምዘት ሉስልን የቃል መጀመሪያ ላይ ስናገኘው ሁሌም በከስራ ወይም ኢ ብለን ነው ማንበብ ያለብን ከሁለት ሁኔታዎች በስተቀር። አንደኛው አ የሚለው ቃል ጋር ከመጣች ነው። የዛኔ ልክ እንደ ፈትሃ ወይም አ ብለን እናነባለን። ሁለተኛው ደግሞ ሦስተኛው ፊደል ቦማ ከሆነ ነው። የዛኔ ደግሞ ልክ እንደ ቦማ ወይም ኡ ብለን እናነባታለን። ከነዛ ከአምስቱ ቃላቶች በስተቀር ማለት ነው።